ምዕራፍ ስድስት እግዚአብሔርም ሙሴን እንዲህ ሲል ተናገረው። ሰው ኀጢአትን ቢሠራ የእግዚአብሔርንም ትእዛዝ ቸል ቢል ያኖረበትን አደራ ወይም የኅብረትን ገንዘብ ወስዶ ባልንጀራውን ቢክድ ወይም ቢቀማ ወይም በባልንጀራው ላይ ግፍ ቢሠራ ወይም የጠፋውን ነገር ቢያገኝ ስለዚህም ቢዋሽ ሰው ኀጢአትን ለመሥራት ከሚያደርጋቸው ከእነዚህ ነገሮች ሁሉ በአንዲቱ በሐሰት ቢምል እርሱ ቢበድልና ከዚህ በኋላ ንስሓ ቢገባ በቅድሚያ የወሰደውን ወይም በአመፅና በግፍ የተቀበለውን ወይም የተሰጠውን አደራ ወይም ጠፍቶ ያገኘውን ወይም በሐሰት የማለበትን ነገር ቢመልስ በሙሉ ይመልስ። ከዚህም በላይ አምስተኛውን ክፍል ጨምሮ የበደሉን መሥዋዕት በሚያቀርብበት ቀን ለባለ ገንዘቡ ይስጠው። ስለ በደል መሥዋዕትም ከመንጋው ነውር የሌለበትን ዋጋው እንደ በደሉ የተገመተውን አውራ በግ ለእግዚአብሔር ያምጣ። ካህኑም በእግዚአብሔር ፊት ያስተሰርይለታል፣ ስለዚያም ስላደረገው በደል ሁሉ ይቅር ይባልለታል። ስለሚቃጠል መሥዋዕት ሕግ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። አሮንንና ልጆቹን እንዲህ ብለህ እዘዛቸው። የሚቃጠለው የመሥዋዕቱ ሕግ ይህ ነው። የመሠዊያው እሳት በላዩ እየነደደች እስኪነጋ ትተውታላችሁ። ካህኑም የተልባ እግር ቀሚስና የተልባ እግር ሱሪ በሰውነቱ ላይ ይለብሳል። በመሠዊያውም ላይ የሚቃጠለውን መሥዋዕት እሳቱ ከበላው በኋላ አመዱን አንስቶ በመሠዊያው አጠገብ ያፈሰዋል። ልብሱንም ያወልቃል፣ ሌላም ልብስ ይለብሳል። አመዱንም ተሸክሞ ከሰፈሩ ንጹሕ ወደ ሆነው ስፍራ ወደ ውጪ ያውጠዋል። እሳቱም በመሠዊያው ላይ ዘወትር ይነዳል፣ አይጠፋም። ካህኑም ማለዳ ማለዳ እንጨት ያቃጥልበታል። የሚቃጠለውን መሥዋዕት በዚያ ላይ ይረበርባል። በዚያም የደህንነትን መሥዋዕት ስብ ያቃጥላል። ዘወትር በመሠዊያው ላይ እሳት ይነዳል፣ አይጠፋም። ስለ እህል ቁርባን የአሮን ልጆች በእግዚአብሔር ፊት በመሠዊያ ፊት ለፊት የሚያቀርቡት የመሥዋዕት ሥርዓት ይህ ነው። ካህኑም ከእሉ ቁርባን መልካሙን የስንዴ ዱቄት ከዘይት ጋር እፍኝ ሙሉ፣ ደግሞም በእሉ ቁርባን ላይ ያለውን ዕጣን ሁሉ ያነሣል። ለእግዚአብሔርም በጎ መዓዛ ያለው የመታሰቢያ ቁርባን እንዲሆን ለመታሰቢያ ነውና በመሠዊያው ላይ ይጨምረዋል። ከእርሱም የተረፈውን አሮንና ልጆቹ ይበሉታል ቂጣ ሆኖ በተቀደሰው ስፍራ ይበላል። በምስክሩ ድንኳን ዙሪያ ባለ አደባባይ ይበሉታል። በርሾ ቦክቶ አይጋገርም። ከእግዚአብሔር መሥዋዕት የሰጠዋቸው እድል ፋንታ ይህ ነው። እርሱም እንደ ኃጢአትና እንደ በደል መሥዋዕት ቅዱሰ ቅዱሳን ነው። ከካህናት ወገን ወንድ ሁሉ ይበላዋል። በዘመናችሁ ለዘላለም ሕግ ነው። የሚቃጠለው የእግዚአብሔር መሥዋዕት የሚነካ ሁሉ ቅዱስ ይሆናል። እግዚአብሔርም ሙሴን እንዲህ ሲል ተናገረው። እርሱን በቀባህበት ቀን ለእግዚአብሔር የሚቀርቡት የአሮን የልጆቹ መባ ይህ ነው። የይፍ መስፈሪያ አስረኛ ክፍል መልካሙን ዱቄት እኩሌታውን በጠዋት እኩሌታውን በማታ ለዘወትር መሥዋዕት ያቀርባሉ። ከዘይት ጋር በምጣድ ላይ ያደርጉታል፣ ለውሰውም ያገቡታል። ለእግዚአብሔር በጎ ማዛ እንዲሆን የሚፈተት መሥዋዕት ነው። ከልጆቹም በእርሱ ፋንታ የተቀባው ካህን ያቀርበዋል። ለዘላለምም ሥርዓት ነው፣ ሁልጊዜም ይደረጋል። ካህናትም የሚያቀርቡት የእህል ቁርባን ሁሉ ፈጽሞ ይቃጠላል። ከእርሱም አንዳች አይበላም። ስለ ኀጢአት ማስተሰሪያ መሥዋዕት። እግዚአብሔርም ሙሴን እንዲህ ሲል ተናገረው። አሮንንና ልጆቹን እንዲህ ብለ ንገራቸው። የኀጢአት መሥዋዕት ሕግ ይህ ነው። የሚቃጠል መሥዋዕት በሚታረድበት ስፍራ የኀጢአቱ መሥዋዕት በእግዚአብሔር ፊት ይታረዳል። እርሱም ቅዱሰ ቅዱሳን ነው። የሚሰዋው ካህን ይበላዋል። በምስክሩ ድንኳን ዙሪያ ባለው አደባባይ በተቀደሰ ስፍራም ይበሉታል። ሥጋውን የሚነካ ሁሉ ቅዱስ ይሆናል። ማናቸውም ልብስ ደም ቢረጭበት የተረጨበትን በተቀደሰ ስፍራ ያጥቡታል። የሚቀቀልበትን ሸክላ ይሰብሩታል። በናስም ዕቃ ቢቀቀል ይፈገፍጉታል በውሃም ያጥቡታል። ከካህናት ወገን የሆነ ወንድ ሁሉ ከእርሱ ይበላል። እርሱም ቅዱሰ ቅዱሳን ነው። ነገር ግን በመቅደሱ ውስጥ ለማስተሰረይ ያ ይሆን ዘንድ ከደሙ ወደ ምስክሩ ድንኳን የሚገባው የኀጢአት መሥዋዕት ሁሉ አይበላም፣ በእሳት ይቃጠላል።